በጣም ብዙ ሴቶች ባሎቻቸውን ወንድ ሁን እስኪ ይላሉ በጣም ብዙ ወንዶች ደግሞ ሚስቶቻቸውን እስኪ ሴት ሁኚ ይላሉ እና ምን ማለት ነው ሴት መሆን ማለት ምን ማለት ነው ወንድ መሆን ማለት ሴቶች ባሎቻቸውን ወንድ ሁን ስትዩ ምን አሁን እያልሽ ነው አሁን የሆነው ነገር ምንድን ነው እሱ የሆነውን አትቀበይም ወይ የሆነውን ካልተቀበልሽ የሚመጣውን የሚሆነውን ነገር ትቀበያለሽ ወይ ሴት ሁኚ ስትላት የሆነችውን አልተቀበልክም አልወደድክም ማለት ነው ወይስ የሚቀራት ነገር አለ ስለዚህ አሁን ያልተቀበልከውን ስላልተቀበልክ የሚመጣውን ትቀበላለህ ወይ? ይህን ጥያቄ ለአንቺና ላንተ ትቻለው። ነገር ግን ይሄ ነገር በደንብ ትንሽ የተወሰነውን ነጥብ አንስተ በደንብ ለማየት እንሞክር። በትዳር ውስጥ መሰረታዊ የወንድ ግዴታ አለ፣ መሰረታዊ የሴት ግዴታ አለ። ወንድ ልጅ ሊያውቃቸው የሚገቡ መሰረታዊ ነገሮች አሉ፣ ሴት ልጅ ልታውቃቸው የሚገቡ መሰረታዊ ነገሮች አሉ። ለምሳሌ ሴት ልጅ በተፈጥሯ ስስናት፣ ስሜታዊ ፍጡሯን ናቸው የሚል አይነት እንትን አለ። አዎ ናቸውም ለስለስ ያለ ነገር አለ። የሴትነት ባህሪ አለ። የሴትነት ጸጉር አለ። የሴትነት ሆርሞን አለ። መውለዱ አለ። እራሱ ተፈጥሮ የሰጠቻት ነገር አለ። እሷ ከእናቷ የወረሰች የእናትነት ባህሪ ደግሞ በውስጧል። ወንድ ልጅ በፍቅር ለመጣል በፍቅር ለመያዝ በፍቅር ለመንከባከብ በፍቅር አይምሮ ለመቀየር እግዚአብሔር ስጦታ የሰጣቸው በጣም የሚገርሙ ፍጡራን ናቸው። ወንድ ልጅን ረዳት ትሆንለት ዘንድ ወንድም ረዳቷ የሆን ዘንድ የተሰጣት እሷ የአካልነት መንፈስ የተሰጣት ወይ ደግሞ እሷ የአካልነት ባህሪ የተሰጣት ፍጡር ናት። ማ ሴት ልጅ አካልነቷን ትታ ራስ ልሁን ካለች ከሴትነት ባህሪ የወጣች ስለሆነ ምናልባት ባለቤቷ እባክሽን ሴቱኝ ሌላት ይችላል። በነገራችን ላይ ለሴት የሰጠውን ለማንም አልሰጠም፣ ለወንድም የሰጠውን ለማንም አልሰጠም። ስጦታ እንደየቦታዎቹ ልዩ ናቸው። ለሴት የተሰጠ ልዩ ነገር አለ፣ ለወንድ የተሰጠ ልዩ ነገር አለ። ለዛ ነው ሴት ሴት ብቻ ትሁን የሚባለው። ለዛ ነው ሴትም ወንድ ከሆነች ወንድነቱንም ሴትነቱንም ታጣለች። ሴት ከሆነች ግን በጣም የምታስደነግጥ በጣም የምትገርም በጣም የተለየች ሴት ትሆናለች። ሴት ካልሆነች ግን ወንድም መሆን አትችልም፣ ሴትም መሆን አትችልም፣ ሁለቱንም ታጣለች። ወንድ ሲሆን ደግሞ እግዚአብሔር ሚስቱንና ልጆችን ፕሮቴክትን ለማድረግ ኃላፊነትን ተቀብሎ እራስ እንደመሆኑ መጠን ክርስቶስ የቤተክርስቲያን ራስ እንደሆነ ቤተክርስቲያን አካል እንደሆነች ሚስት የባል አካሏ እንደሆነች ባልም ደግሞም የሚስት ራሷ ነው። ራስ እንግዲህ ማሰብ ያለበት እንደ ራስ ነው። ማድረግ ያለበት እንደ ራስ ነው። እንደ አባት፣ እንደ ባል፣ እንደ ጓደኛ፣ እንደ ፍቅረኛ፣ መንከባከብ፣ ፍቅር መስጠት፣ ጊዜ መስጠት፣ ገንዘብ መስጠት፣ የሚገባትን ማድረግ፣ በሴክስ ማስደሰት፣ ወደዚህ ነው የምንሄደው ብሎ ሚስቱን በትክክል በአግባቡ በጥበብ የመምራት መብት ሳይሆን ግዴታ አለበት ማ ባል ሚስቱን በጥበብ በአግባቡ በፍቅር ካልመራት የባልነት ቦታው ላይ መገኘት አልቻለም። ለ ወጥቶ ካልሰራ ሚስቱን ካልተንከባከበ፣ ፍቅር ካልሰጠ፣ ልጆቹን በአግባቡ ካላሳደገ፣ የአባትነት ቦታ መቀመጥ ካልቻለ፣ ሚስቱ የሚገባትን ካላደረግ፣ በደስታዋም በሀዘናዋም ከእሷም ከልጆቹ ጎን መቀመጥ ካልቻለ፣ ልጆቹን ከአደጋ ከችግር መጠበቅ ካልቻለ የባልነት ግዴታውን እየተወጣ አይደለም። ከዛ የተነሳ ምን አይነት ጥያቄ ሊመጣበት ይችላል? እስኪ ወንድ ሁን ለምን ወንድ ነዋ። አንዳንድ ጊዜ እሷ ከመስመር ስትወጣ ለማለትም እራሱ ዜ ለማለት ነው። ራሱ ወደ ታች ወርዶ ይሄን አድርግ ከተባለ ከወንድነት ከአባትነት ከራስነት ተራ ወጥቷል። ለምሳሌ አንድ የሆነ ካምፓኒ ማኔጀር ነው፣ ወይ ደግሞ መሪ ነው። መሪነቱን ትቶ እናንተ እስከምትነግሩት የሚጠብቅ በጣም ብዙ የወረዶ ኳሊቲ ያለው መሪ ከሆነ ያን ሰውዬ መሪ ብላችሁ ጠራላችሁ? አትጠሩትም። የመሪነት ኳሊቲ እና የመሪነት ክህሎት ካለው ብቻ ነው ያንን ሰው መሪ የምትሉት። የሆነ ብቃት ካለው ብቻ ነው ያንን ሰው እንደዚህ ነው የምትሉት። ያንን ብቃት ከሌለው በታሪክ ያንን ብቃት ከሌላት በታሪክ። ስለዚህ አንድ ወንድ ወንድ የሚባለው የወንድነት ግዴታውን መወጣት ሲችል፣ ሰርቶ ጥሮ ግሮ ወድቆ ተነስቶ ሚስቱን ልጆቹን ማኖር ሲችል፣ የሚገባትን ማድረግ ሲችል፣ በስልክ ማስደሰት ሲችል እያንዳንዱ ነገር ላይ እንደ ባል የሆነ ቦታ ባል መሆን ያለበት ቦታ መሆን ሲችል ያ ሰው ወንድ ነው ትሉታላችሁ። ባልት ነው፣ በስመ ወንድነት ሁሉም ወንድ ነው። ምን ነው? በሰላም ነው። እንደዛ ጠርፎቹ ይጠራችሁ። አረ፣ ምን ሰላም አለ? እንደምታውቂው ከባለቤቴ ጋር በቅርብ ነው የተጋባ ነው። ነገር ግን በትዳራችን ምንም ደስተኛ ይሄ በቃ ፍቅረኛ እንደዚህ ማድርጎ ነገር ምንም የሚያስደስት አይደለም። እና ምንም ማድረግ እንዳለብኝ አንቺ ታውቂያለሽ ብለው ነበር። አንድ መፍትሄ አለ። የትዳር ሐኪም በእጮኝነትም በትዳር ውስጥም የሚገጥሙ ፈተናዎችንና አለመግባባቶችን ማለፍ የምትችሉበትን መንገዶችና ራሳችሁን በምን መልኩ በመለወጥ ቤታችሁን ሰላም ማድረግ እንደምትችሉ የሚያሳዩ ሐሳቦችን የያዘና የህይወት ዘመናችሁ አማካሪ መሆን የሚችል መጽሐፍ ነው። እና ከየት ነው የምናገኘው? ከእናንተ የሚጠበቀው በ0987 ላይ መደወል ብቻ ነው። እንኳን ልጆቹን ቀርቶ እንኳን ሚስቱን ቀርቶ አጠገቡ ውላለሁ ሰው እሱ እኮ ይባላል። የወንድነት እንግዲህ ተጽዕኖ ጠቢቡ ሰለሞን ከመልካም ሽቶ መልካም ስም ይሻላል ያለው የወንድነት መልካም ስሙ ተሻግሮ የመሄድ አቅም ስላለው እሱ ወንድ ነው እኮ ይባላል። ወንድ ነው ግን ማለት በመደባደብ አይደለም። አንዳንድ ሴቶችም ይሄ ባለቤቷን ወንድሁን ስትለው ተደባደብ እያለች ምንድን ነው ግራ እስከሚጋባ ድረስ ወንዱን ወንዱን ትላለች። ወንድ መሆን ማለት ተደባዳቢ መሆን ማለት አይደለም። በአግባቡ ቤቱን እየመራ ገንዘቡን እየሰጠ ልጆቹን እያሳደገ የአቅሙን ለቤቱ እያደረገ ከሆነ ምናልባት አንቺ በውስጥሽ የምታስቢውን ወንድ አልሆነም፣ ይሆናል የሚገባውን ካደረገን ግን ተሳስተሽ፣ እስኪ ወንድ ሁን አትበይ። ለምን ወንድ መሆን ያለውን ሆኗላ። አንቺ በአእምሮሽስ የምታስቢው ነው መሆን ያልቻለ ሚገባውን ካደረገ፣ ሚስቱን ከተንከባከበ፣ ፍቅር ከሰጠ፣ ስጦታ ከሰጠ፣ በሴክስ ካስደስታት፣ ቤቱን በአግባቡ ከመራ፣ ስራ ወዳድ ከሆነ፣ ታማኝ ከሆነ፣ ቅን ከሆነ፣ እግዚአብሔርን የሚፈራ ከሆነ፣ ግዴታውን ከተወጣ፣ ከዚህ በላይ ምን ትፈልጋለች? ምን ያደርገ? ከዚህ በላይ ቲክቶክ ላይ የሚታየውን ባል መሆን አይጠበቅበትም። ዩቲዩብ ላይ የሚታየውን ባል መሆን አይጠበቅ። እኛ የምናወራውን ባል መሆን አይጠበቅበትም። እሱ የሆነውን ሆኖ ባል መሆን ከቻለ፣ ልጆቹን ሚስቱ መንከባከብ፣ ፍቅር መስጠት፣ ቤቱ መመራት ከቻለ በቃ በቂ ነው። እስኪ ባሉን እንደ እንትና እስኪ ባሉን እስከዚህ እንደ እስኪ ወንድ ሁን አይባልም። ያ ሌላ ነው። ያንን የምትፈልጊ ከሆነ ያኛውን ነው ማግባት። ለምን ከዚህ ጋር ትሰቃያለሽ? የምትፈልጊ ያኛው ከሆነ እስኪ እንትና ነው ከሆነ ይሄኛውን ትተሽ እዛ ነው መሄድ። ስለዚህ ከባል ጋር እየኖራችሁ ወንድ ሁን ማለት ላም ወንድ የሆነን ሰው ግዴታውን እየተወጣ ያለን ሰው አንቺ ቫይበሮች ውስጥ የምታስቀምጪውን ወንድ እንዲመስል ከሆነ እመኝ፣ ይሄንንም ወንድ ነው የምታጭው፣ ያኛውንም ወንድ ነው የምታጭው። ህይወት አንድ ጊዜ ናት። የሆነ ወንድ ወደ ህይወትች ከመጣ ያን ነገር አክሰፕት አድርግና ከእሱ ጋር በሰላምና በጥበብ ኖ ህይወት ማለት ስለሆ አንተም ከተንከባከበች፣ ፍቅር ከሰጠች፣ ልጅ ከሰጠች፣ ጊዜ ከሰጠች፣ በሴክስ ካስደሰተች፣ የሚገባህን ካደረገች ሚስት ትሆናለች። ከዚህ ውጭ ምን ትፈልጋለች? ሴት ሁኚ ማለት ከዚህ ውጪ ምን ትሁን? አንዳንድ ሰዎች ምንም ብታደርጉላቸው ምንም የሚገባቸው አይደለም። ምንም ብታደርጉ፣ ብትታገሳቸው ትግስታቸው የእናንተ ትግስት አይገባቸው፣ ብትንከባከቡ እንክብካቤያቸው አይገባቸው፣ ፍቅር ብትሰጡ የናንተ ፍቅር አይገባቸው ብታዳምጧቸው የእናንተ ማዳ ምንም ዋጋ የለውም፣ ምንም ብታደርጉላቸው። እንደዚህ አይነት ሰዎችን ለማስደሰት መከራ እንዳታዩ፣ ምንም ብታደርጉ ለውጥ ስለሌለ ምንም ብታደርጉላቸው። ነገር ግን አታርጎ ግን ማለት አይደለም፣ ማድረግ ግዴታ ስለሆነ አለበለዛማ ሰላምህን ታጣል ስለዚህ ሴት ሆና ግዴታዋን እየተወጣች ካለች ቴንኪው በላት። አንተ ወደምትፈልገው ነገር ሼፕ ማድረግ የምትፈልግ ከሆነ ያለው ነገር ተቀበልና፣ ቴንኪው፣ በጣም ቆንጆ ነች፣ ጎበዝ ነች፣ ጠንካራ ነች፣ እዚህ ነገር ላይ በአንቺ በጣም ደስተኛ ነኝ። ግን መሆን ደግሞ እንደዚህ ብታረጊልኝ። ከቻለች ታድርገው፣ ካልቻለች ግን ተው። ለምን አንተ የከበደህ ነው እሷ የከበዳት፣ አንተን ያቃተ ነገር ነው እሷን ያቃታት። ስለዚህ ይሄን ነገር በደንብ ለማየት ሞክር። አንቺም ወንድ ሆኖ የሚገባውን የሆነ ጥሩ ነገር ካለ እሱ ነገር አፕሪሼታል። ከዛ የምትፈልጊው ነገር ካለ ቤቢዬ፣ እንደዚህ ደግሞ ብታረጊልኝ። ጥሩ ሰው ነው መልካም ሰው ነው ቅን ሰው ነው እና ትንሽ ደግሞ በጊዜ ብትገባ ባትጠጣ ባትዋሸኝ ደስ ይለኛል። ከዛ ያስተካክላል፣ ያስተካክላል፣ ያስተካክላል። መቶ ፐርሰንት። ስለዚህ ባሎቻችሁ እስኪ ወንድ ሁን እስኪ ሴቱኝ የምትሉ ሰዎች ካላችሁ ምናልባት የሴትነት ጠባይ ከሌላት፣ አዎ ሴቱኝ። እኔም የምመክርሽ እንደሞያ ሴቱኝ። ሴት የሆነች ሴት ሌላ ነገር የሚያሳስባት ነገር የለም። ሴትነቷ ስለሚያምርባት ሴትነቷን ወዳ ሴት መሆን ከቻለች በቃ በቂ ነው። ራሷን መሆን ከቻለች በቂ ነው። ወንድም ሆነ የወንድነት ግዴታ አለ። በትዳር ውስጥ ባል ሆነ ስትኖር ካንተ የሚጠበቅ ነገር አለ። ከአንተ የሚጠበቀው ማድረግ ከቻል በቃ ወንደ ሆና ሚስት፣ ከአንተ የምጠበቀው እሱን ካላረግ፣ አዎ ወንዱ ልትችል፣ አዎ ሴቱ ልትችላል። ስለዚህ የሴትነት ጠባይ አለ፣ የወንድነት ጠባይ አለ፣ የሴት ግዴታ አለ፣ የወንድነት ግዴታ አለ። ቤታችሁን ትዳራችሁን ሰላም ደስታ እንዲሞላበት የሚያደርገው ይሄ ነው። አንቺ ሴት መሆን፣ አንተ ባል መሆን የሆነውንም ደግሞ ሰው በቃ ሴቱን እንዲሁን ብሎ ቃል ከመንቀፍ ይልቅ በተቻለ መጠን ትንሽ በፍቅር በሰላም ማናገሩ ሞር የተሻለ ትዳርን ሰላም ቤትን ሰላም ያደርጋል። አበዛ ሴቱን ወንዱኝ ሴቱኝ እንደዚህ ነው ማለት ጭራሽ የሆነውን ነገር ግራ እንዲጋባ ያደርጋል እና ትልቁ ትዳር ውስጥም ችግር የሚፈጥረው ይሄ ነው። አመሰግናለሁ። በጣም ስለ ትዳሬ መማከር ቤቴን ሰላም ማድረግ ፈልጋለሁ ምትሉ ካላችሁ ሚያዝያ ላይ ክፍለ ሀገር ያላችሁ ሐረርም መቀሌም፣ ወለጋም፣ ጂጅጋም፣ ደብረብርሃንም አዲስ አበባም ያላችሁ ቤታችሁ ውስጥ ቁጭ ብላችሁ ባልና ሚስቶች ወደ መኝታ ቤታችሁ ገብታችሁ በኦንላይን ለአንድ ሰዓት ብቻ ለአንድ ሰዓት ብቻ ስልጠና በመውሰድ ትዳራችሁን ሰላም ቤታችሁን ሰላም ማድረግ ትችላላችሁ። ይሄ ስልጠና ውጭ ሀገር የምትኖሩ ሀገር ውስጥ የምትኖሩ እንዳያመልጣችሁ። እመኑኝ፣ ስልጠናው እንዳለቀ አይደለም በአንድ ቀኑ ስልጠና ራሱ የሚገርም ለውጥ ቤታችሁ ላይ ትዳራችሁ ላይ ታዩበታላችሁ። ይህን ቪዲዮ ቤታቸው ሰላም ትዳራቸው ሰላም ላለሆነ ቤተሰቦች ይህን ቪዲዮ ላኩላቸው። እናንተም ቀድማችሁ ተመዝግቡ። ሚያዝያ አንድ ስልጠናው ይጀምራል። በኦንላይን ባላችሁበት ቦታ ሆናችሁ ስልጠናው መከታተል ትችላላችሁ። እናንተ ካያችሁት መንገድ ወጣ ያለ የሚገራርሙ መንገዶች አለው ቤታችሁን ትዳራችሁን ሰላም የምታደርጉበት። ለበለጠ መረጃ 97745 ላይ ደውሉ። እንዲሁ ደግሞ ማክሰኞ ማክሰኞ ነፃ ስልጠና ከምሽቱ 12 ሰዓት አለ እንዳይመልጣችሁ። ለማለት ወዳለው እንዲሁ ደግሞ 2345 ዓመት በትዳር የቆያችሁ ባልና ሚስቶች የእኔ ኤክስፕሪንስ ለኢትዮጵያ ሕዝብ ለሀገሬ ሕዝብ የሚፈጥረው ተጽዕኖ አለ ጥሩ ነገር አሳልፌ ያለው ክፉና ደግ መካከል አሳልፌ እዚህ ደርሻለሁ ልምዴን ባጋራችሁ የብዙ ሚሊዮን ሰዎችን ትዳር ይታደጋል ብላችሁ የምታስቡ ወደ መልህቅ ጎራ በሉ ታሪካችሁን አጋሩን እመኑኝ የእናንተ ታሪክ የአንድ ምስኪን ሴትን ህይወት ይታደጋል የአንተ ታሪክ የአንድ ምስኪን ወንድን ህይወት ይታደጋል ይህን ነገር አስቡበትና ወደ 0 7745 ላይ ደውሉ አመሰግናለሁ